ኡስታዝ ብዙ ጊዜ ጠይቄ አይመለስልኝም። ከጡቴ ወተት ሲፈስ አየሁ፣ ልጅን ሳጠባ። ይሄን ብቻ መልስልኝ። መርሓባ። ወተት ልጅ ማጥባት ወተት ያው ሪዝቅ ነው፣ ገንዘብ ነው፣ ሀብት ነው፣ በረካ ነው። ስለዚህ ምናልባት የትዳር ሁኔታና እንደዚሁም ልጅ መኖር አለመኖር ወይም ደግሞ ማግባት አለማግባት፣ እሱን አልገለጻችሁም። እሱን በተደጋጋሚ ግለጹ ብያለሁኝ። ለባለትዳር ከሆነ በረካ፣ አላህ ማመስገን ያሉበት ኒዕማ፣ የተሻለና ኸይር እንደሆነ ማሳያ ነው። ከዛ ተጨማሪ ደግሞ ወደፊት ብዙ የሚጠብቅ ኸይር ነገር አላህ እንዳዘጋጀላቸው ማመላከቻም ጭምር ነው። እንደዚሁም ደግሞ እርግዝናን ያለ ረግዝች ከሆነች እርግዝናንም ያሳያል፣ ያመላክታል። ከላሁ አለም